የታላቁ የኢትዮጵያ ሕዳሴ ግድብ ተጀምሮ እንደምንመለከተው እዚህ እስኪደርስ ደርስ ድረስ የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ከፍተኛ ርብርብ አድርጎበታል። በተለይም የኢፌዴሪ መከላከያ ሰራዊት ከኪሱ ገንዘብ ከማውጣት ጀምሮ እስከ መስዋዕትነት የደረሰ አስተዋጽኦ የታላቁ የኢትዮጵያ ሕዳሴ ግድብ እዚህ እንዲደርስ አድርጎታል። ሕዳሴ ግድብ የመንግስታችን ካዝና የተራቆተበት የአባቶቻችን ጥሪት የእናቶቻችን መቀነት ሀብት የፈሰሰበት ግድብ ነው። ህዳሴ ግድብ ሀብት በልቶ ብቻ የተገነባ አይደለም። ህዳሴ ግድብ ደም የፈሰሰበት በደም የተገነባ ግድብ ነው። ቅድም እዛ ኤግዚቢሽን መካከል ሄደን የኮሩ የኤግዚቢሽን ስዕል ያሳየን የተሰዉ ጀግኖች ወታደሮች፣ አስር አለቃዎች፣ መስመራዊ መኮንኖች፣ ከፍተኛ መኮንኖች ደም ያፈሰሱበት ዛሬ ይህንን ታላቅ ቀን በጋራ የምናከብርበት ቦታ በተለይም በማህፀን ለምለሙዋ ቤኒሻንጉል ጉሙዝ ክልል ጉባ ታሪካዊ ግድብ ያለ አንዳች የጸጥታ ችግር በስኬት ተጀምሮ በስኬት ለማጠናቀቅ የመጨረሻ ምዕራፍ ላይ ለማድረስ ያቻለው የራሳችን ኃላፊነት የተወጡ የሚገኙ አካላት እንደተጠበቀ ሆኖ በሀገር መከላከያ ሰራዊታችንና በጸጥታ ኃይሎቻችን እንቅልፍ አልባና የውስብስብ መሰናክሎች በማለፍ መሆኑን እንመሰክራለን። የብዙ ትግልና መስዋዕትነት ውጤት እየሆነ የመጣው የታላቁ የኢትዮጵያ ህዳሴ ግድብን የፌደሪ መከላከያ ሰራዊት ምዕራብዝ በንቃት እየጠበቀው ይገኛል። የእዙ 44ኛ ህዳሴ ኮርና ሌሎች ክፍለ ጦሮችም የምስረታ ቀናቸውን በዚሁ በህዳሴ ግድብ ላይ እያከበሩ ነው። 44ተኛ ህዳሴ ኮር በኦሮሚያ፣ በአማራ፣ ቤኒሻንጉል ጉሙዝ ክልሎች የተሰጠውን ሀገራዊና ህዝባዊ ተልእኮ በጀግንነት እየተወጣ በርካታ ድሎችን ያስመዘገበ የጀግኖች ታሪካዊ ኮር ነው። በ1987 ዓ.ም ህገ መንግስቱን መጽደቁን ተከትሎ የሀገር መከላከያ ሰራዊት በስድስት ክፍለ ጦሮች እና በአንድ መካናይዝድ ክፍለ ጦር ሲደራጁ መስራች ከነበሩት ክፍለ ጦሮች ሀያ ሁለተኛ ነስር ክፍለ ጦር ያቀፈ ሀያ ዘጠነኛ ግበ ክፍለ ጦርና ዘጠና አምስተኛ ጉባ ክፍለ ጦር እንዲሁም የኮሩ ልዩ ልዩ የስታፍ መዋቅሮችን የተደራጀ ድንበር ዘለልና የውስጥ ፀረ ሰላም ኃይሎችን በመደምሰስና በመቆጣጠር ደማቅ ታሪክ መጻፍ የቻለ ተቋማችን እንዲሁም ይዛችን የሚመካበትና የሚኮራበት አንዱ ነው። ለምድር ለሰማይ የከበደ ማሽን አጓጉዞ አጅቦ ወርፋይቶ ህዳሴ ጋር እንዲደርስ ያደረገ ኮር ነው። ያደረጉ ክፍለ ጦሮች ናቸው። ፈንጂ እየለቀሙ ፈንጂ እየፈነዳባቸው የተሰዉ ጓዶች መስመሩን ክፍት ለማድረግ ሲሚንቶና ብረት ለማምጣት የሰራተኛ ቁሳቁስ ለማምጣት ማሽን ለማምጣት መመላላሻችን በተቀጠሩ ኃይሎች እንዲዘጋ ተደርጎብን ያንን እየበጣጠሰ ግድቡ ስራ እንዲቀጥል ያደረገ ሰራዊት ነው። ይህ ባለ ብዙ መልክ የጀግንነት የአንድነት፣ የጥረት ውጤት የሆነው የታላቁ የኢትዮጵያ ሕዳሴ ግድብ ከመሠረት ተነስቶ ዛሬ ላይ የመጨረሻ ምዕራፉ ላይ ይገኛል። ይህ ግድብ በብዙ ትግል እዚህ በመድረሱ ደግሞ የመላ ኢትዮጵያውያን ሐሴት፣ ደስታ እንደሆነ ይጠበቃል። ይህ ስሜት ደግሞ በሰራዊቱ ውስጥ ጎልቶ ይታያል።